ጤና ስትልን የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱን ዜናዎች ይዘን ቀርበናል። በቆይታችን 18ኛው የሰንደቅ ዓላማ ቀንን የተመለከቱና ሌሎች መረጃዎችን ወደ እናንተ እያደረስን አብረን ቆይታ እናደርጋለን። ከዜናዎቹ ጋር የዋና መኮንን አብራችሁ ቆያለሁ አብራችሁ ነው ነው ፍትሐዊ የባህር በር የመጠቀምና የማግኘት መብታችንን በሰላማዊና በዲፕሎማሲያዊ መንገድ ማስከበራችንን እንቀጥላለን ሲሉ የኢፌዴሪ ፕሬዚደንት ታየ አጽቀሥላሴ ተናገሩ። የተናገሩ 18ኛው የሰንደቅ ዓላማ ቀን በህዝብ ተወካዮች ምክር ቤት ተከብሯል። ለኤልሳጎች ዘገባ ተመስገን ዳረጎት የዘንድሮ የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ሀሳብ ነው የተከበረው። በመርሃ ግብሩ የተገኙት የኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴ ቀኑ የኢትዮጵያ ሰንደቅ ዓላማ የታሪካችን የአንድነታችንና የሉዓላዊነታችን መገለጫ ነው ብለዋል። አገራችን በቅርብ ዓመታት ያጋጠሟትን ከባድ የህልውና ፈተናዎች በህዝቦቿ የአንድነት ክንድ በጽናት ተሻግራ የዛሬ የራሷን ዕድል የመወሰን ብቃቷን እያስመሰከረች ትገኛለች። ይህ የኢትዮጵያ ጉዞ በምኞት ላይ ተመሰረተ ሳይሆን ዓለምን ጨምሮ ሁሉም በሚያየው በሚዳስሰውና በሚመሰክርላቸው አገራዊ ስኬቶች የተደገፈ ነው። የዚህ ብስራት መቅረዝና ከፍታ የዘመናት ህልማችን የነበረው የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ተጠናቆ የሀገራችንን የኃይል አቅርቦት በማረጋገጥ የእኛም ሆነ የጎረቤቶቻችን የኢንዱስትሪዎቻችን የደም ስር መሆኑ ነው። ግድቡ የብርሃን ምንጭ ከመሆኑ ባሻገር በአንድነት ስንቆም የውጭ ድጋፍ ሳንጠብቅ ታላላቅ አገራዊ ስራዎችን ማከናወን እንደምንችል ያረጋገጥንበት የሉዓላዊነታችን ማህተም ነው። ፕሬዚዳንት ታዬ አጽቀሥላሴ ጨምረውም ይህ ቀን የዜጎች የምግብ ሉዓላዊነትን ለማረጋገጥ ለመስራት ቃል የምንገባበት ታላላቅ ፕሮጀክቶችን የምናጠናቀቅበት ይሆናል ምን ያሉት የእድገት ጉዟችን ቀጣይ ምዕራፍ ኢኮኖሚያዊ ብርታታችንን ሙሉ በሙሉ ማረጋገጥ ነው። ለዚህም የግብርና ምርታማነታችን በማሳደግ የምግብ ሉዓላዊነታችን ለማረጋገጥ የተጀመረው ግዙፍ የማዳበሪያ ፋብሪካ ግንባታ በፍጥነት እየተሰራ ይገኛል። ይህም በሚሊዮን የሚቆጠሩ አርሶ አደሮቻችን ከውጭ የማዳበሪያ ጥገኝነት በማላቀቅ ማሳቸው እንዲለማ ጎታና ጎተራቸው ሞልቶ እንዲተርፍ በማድረግ አገራዊ ኢኮኖሚያችን የሚያጠናክር ታላቅ ተግባር ነው። የተፈጥሮ ጋዝ ሀብታችንን በመጠቀም ለኢንዱስትሪ ግብዓትና ለኃይል ማመንጨት መዋላችን ለኢኮኖሚያችን አዲስ የኃይል ምንጭ በመሆን የእድገትና የብልጽግናችን ጉዞ ያፋጥነዋል። ይህ ሁሉ ታላቅ ስራ ውጤታማ ሊሆን የሚችለው ብሔራዊ አንድነታችን ሲጠናከርና ሰላማችን አስተማማኝ ሲሆን፣ በዚህ ታላቅ የክብር ቀን የሀገር ዳር ድንበር የሚጠብቁ ለመከላከያ ሰራዊት አባላት ምስጋና ይገባል ያሉት ሲሆን በተጨማሪም ኢትዮጵያ የባህር በር ጥያቄዋን በዲፕሎማሲያዊ መንገድ ታከብራለች ሲሉ ገልጸዋል። በልዩነት ውስጥ ያለውን ውበት አክብረን በሀገራዊ ምክክር መድረካችን አማካኝነት የምንገነባው የጋራ መግባባት ለዘላቂ ሰላምና ለጠንካራ ዲሞክራሲያዊ ስርዓት ግንባታ መሰረት በመጠን ላይ ይገኛል። ሉዓላዊነታችን የሚከበረውም በጠንካራ አንድነትና በበለጸገ ኢኮኖሚ ላይ ስንቆም ነው። በመሆኑም በቀጠናው የጋራ ተጠቃሚነትና ትብብር ላይ የተመሰረተውን ፍትሐዊ የባህር በር የመጠቀምና የማግኘት መብታችንን በሰላማዊና ዲፕሎማሲያዊ እንዲሁም በሰጥቶ መቀበል መንገድ ማስከበራችን የሚቀጥል ይሆናል። ይህ ለኢትዮጵያ ህዳሴ ወሳኝ ጉዳይ ነው። የኢትዮጵያ መሻት የሰላም የትብብርና የጋራ እድገት የኩራት ምንጭ መሆን ነው። ኢትዮጵያውያን በአእምሯችሁ ሰላምን ማጽናት፣ በልባችሁ የተስፋን ውጋገን አጥብቆ መያዝ፣ በክንዳችሁ ብርታት ደግሞ ሰንደቅ ዓላማችሁና አገራችሁን መጠበቅ ይኖርባቸዋል። በእለቱ በሰንደቅ ዓላማ ፊት ቃለ መሀል ላይ የሚፈጸም መርሃ ግብር ተካሂዷል። የሰንደቅ ዓላማ ቀንን ስናከብር የጀመርናቸውን ፕሮጀክቶች ለማጠናቀቅ በመስራት ነው ሲሉ የጥንታዊ ጀግኖች አርበኞችና የህዝብ ተወካዮች ምክር ቤት አባላት ተናገሩ። ትውልዱ መስዋዕትነት የሚከፈልለትን የሰንደቅ ዓላማ ክብር እንዲያውቀው ማድረግ ይገባል ብለዋል። ኤልሳ ጎሽ አነጋግራቸዋለች። እንግዲህ ስፈጨር ህይወቴም ነው፣ መለያም ነው፣ ክብሬም ነው፣ ብልጽግናዬም ነው፣ ብዙ ነገር ነው በህይወት እና ሰንደቅ ዓላማ። ዛሬ ሳይሆን ወይ ትናንት፣ ዛሬ የምንለው አይደለም። ስንፈጠር ጀምሮ አውቀ ነው ኢትዮጵያ ስንል ሰንደቅ ዓላማ ብለን አውቀ ነው የኖር ነው ነገር ነው ሰንደቅ ዓላማችን ተከብራ ታፍራ የኖረችበት ሀገራችን ታፍራ ተከብራ የኖረችበት ትልቁ ዓላማችን ነው አባቶቻችን ዋጋ የከፈሉበት ስለ ሀገራቸው ሲሉ መስዋዕትነት የከፈሉበት ራሳቸውን ህይወታቸውን አሳልፈው የሰጡበት ነውእና ሰንደቅ ዓላማ ሳስብ ስለ ሀገራችን ሰንደቅ ዓላማ ሳስብ ትልቅ ክብር ይሰማኛል። የዘንድሮውን ሰንደቅ ዓላማ በዓል ስናከብር በጣም ልዩ ከሚያደርጉ ጉዳዮች አንዱ ትልልቅ ግራንድ የሆኑ ፕሮጀክቶቻችንን በጨረስንበት አባይን ገድበን አጠናቀን ባስመረቅበት ማግስት መሆኑ ነው። እንግዲህ ከአሁኑ ትውልድ የሚጠበቀው ምንድን ነው? የአባቶቹን ሀገራችን እንዴት አቆዩን እንዴት አደረሱልን ታሪክን ማንበብ መረዳት ከቤተሰብም ሆነ ከተጻፉ ቀድሞ ከተጻፉ ከሆነ ከተጻፉ መጽሐፍቶች ኢትዮጵያ ከመነሻ እስከ መድረሻዋ ወደፊት በልጆቻችን የሰንደቅ ዓላማ የኢትዮጵያን ትርጉሙን እስካወቁት ይሰሩባታል። ያ መከፋፈልን ትተን ዓላማው ዓላማ ነው ሰንደቅ ዓላማ ያንን በሰንደቅ ዓላማ ረግተን መኖር አለበት። ብዙ አስደናቂ የሚሆኑ ፕሮጀክቶች ለሀገራችን እድገት ከፍተኛ የሆነ ጅማሮ ያላቸው ፕሮጀክቶች ተጀምረዋል። ሀገራችን ስታድግ ሉዓላዊነቷ ይከበራል። ሀገራችን ስታድግ ድንበሯ፣ ማንነቷ የተከበረ ይሆናል። ሰንደቋ ከፍ ብሎ በሀገራት መካከል እንዲዋ እንዲው ለበለብ ይሆናል። ማለት የተኛውም ችግር ሊኖር ይችላል። ችግሮች ደግሞ ወደ መድረክ እየመጡ እየተፈቱ፣ ፖለቲካዊ በሆነ መንገድ እየተፈቱ የኢትዮጵያን ማንሰራራት ኢትዮጵያን እድገት አስተዋጽኦ ማድረግ የሚያስችሉ ፕሮጀክቶችን መጨረስ ከዛም በላይ መቀጠል የሚያስችልን ቁመና ላይ አለን የሚያስብል ሁኔታ ላይ ነው ያለ ነው ማለት ነው። በመስዋዕትነት ጸንቶ የቆመውና የክብር መለያ የሆነው ባንዲራ እንዲከበር ትምህርት ቤቶች ድርሻቸው የጎላ ነው ተባለ። በደብረ ብርሃን ከተማ የሚገኙ ትምህርት ቤቶች የሀገር ትርጉምና ታሪክን የተረዳ ትውልድ መፍለቂያ እንዲሆኑ እየሰሩ መሆናቸውን ተናግረዋል። አበበቸው አላሸት ባንዲራ እንግዲህ ለኔ ትልቅ ቦታ ያላት ነች። በውስጤ ባንዲራ ማለት ሀገር ናት። ባንዲራ ወይም ደግሞ ሰንደቅ ዓላማ ማለት ለኔ ሀገራችንን ባጭሩ የሚገልጻት ነው። ሰንደቅ ዓላማ ለኢትዮጵያውያን የማንነት የጋራ መልክ፣ የአንድነት ማህተም ሆኖ ይታያል። የሀገር ፍቅር መገለጫ፣ የመሰዋዕትነት አርማ፣ የተስፋና ልምላሜ ገጽን ደምሮ ሀገር በትውልድ ልቡት ሰፊ ስፍራ እንዲኖራት ማድረጊያ ነው። ባንዲራ የሀገር ፍቅር ስሜት በትውልዱ ሰርጾ እንዲያብብ የጋራ ስሜት እንዲያፈራ ትምህርት ቤቶች ድርሻቸው የገዘፈ ነው። የሀገሪ ሰንደቅ ዓላማ እንደሞና መጠን በጣም ጠለቅ ያለ ስሜት አለ። እንዴት ሊበለሽ በቃ ሊገለጽ አይችልም። ሀገሪን ባንዲራይን ወዳታለ። የመስዋዕትነት አርማ የሆነችውን ሰንደቅ በዓላማ ላይ እየሰቀሉ ብሔራዊ መዝሙርን በጋራ መዘመር ለትውልዱ አይተኬሚናለው። የሀገር ክብር ሲደፈር ባንዲራዋን እያውለበለቡ ለክብሯ እንጂ ለነፍሳቸው የማይሳሱ አለሁ ባይ ጀግኖቿ በመስዋዕትነት ከፍተዋን አስጠብቀው ከፍተዋን ለትውልድ ሊያወርሱ ተሰውተዋል። እሷ ክብራ እንድትኖር አድርገዋል። ለምሳሌ አሁን ከኛ የሚጠበቀው የዜግነት መዝሙሩን በስርዓት መመዘመር እና ባንዲራ በየትኛውም ቦታ መሰቀል በሚገባቸው ቦታ መሰቀል እንዳለበት ማድረግ ባንዲራ ስለስርዓታችን መድረክ ላይ በመቅረብ ሀገራችን ፍቅር እንገልጻለን። እና ደግሞ በግጥም በዜማ በሁሉም ነገር ባንዲራችን እንገልጻታለን። ባንዲራችንን ያው እንደ ማንኛውም ሰው ሀገራችንን እንደምንወዳት የምንኖርባት ስለሆነ በጣም እናከብራታለን፣ እንወዳታለን። በተለያዩ ትምህርት ቤቶችም በቃ ስለምናከብረው በጠዋት ጠዋት ሁሌ መዝሙሩን እየዘመርን እንትና እናከብራለን። የሰንደቅ ዓላማ ትውልዱም በብዙ ዋጋ የከበረችውን የሀገር መለያ አርማ መሆኗን ከሚማሩባቸው መካከል ትምህርት ቤቶች ቀዳሚዎቹ ናቸው። የሀገር ፍቅር ስሜትን የተላበሰ ትውልድን ለማፍራት እየሰሩ ያለው ስራ ምንድን ነው? ታሪኳን ሁሉን ነገር የሚወክል በመሆኑ ተማሪዎች ይህንን አውቀው እንዲያድጉ ለሰንደቅ ዓላማቸው ክብር እንዲኖራቸው ከታች ከ አንደኛ ክፍል ጀምረን እስከ ስምንተኛ ክፍል ሁሉም ተማሪዎች ለሰንደቅ ዓላማ ክብር እንዲኖራቸው ግንዛቤ እንፈጥራለን። በትምህርት ሰዓትም ትምህርት ከመጀመራቸው በፊት ሁል ጊዜ በስርዓት በተሻለ ጽሞና የብሔራዊ መዝሙራችንን ሰንደቅ ዓላማ ክብራችንን ከፍ አድርገን ተማሪዎችም፣ መምህራንም እንዲሁም የመጡ ወላጆችም ካሉ የአስተዳደር ሰራተኞችም በተጠንቀቅ ሆነው የሀገራቸውን የሰንደቅ ዓላማ ክብር ከፍ አድርገው እንዲዘምሩ በማድረግ ለተማሪዎች በተግባር የሰንደቅ ዓላማ ክብርን እናስተምራለን። ሰው መቼም እናት እንዳለው ሁሉ ሀገር አለው ማለት ነው። ሀገር ያለው ሰው ደግሞ የግድ መለያ ያስፈልጓል። መለያው ደግሞ ባንዲራ ነው። የአንድነታችንን መገለጫ ስለሆነ በተለይ በዚህ በባንዲራ ዙሪያ ልዩነት የለንም። በጣም ጥሩ የሚሆነው ደግሞ ልጆቹ ደግሞ ይህንን እውነት ይዘው ስለሚያድጉ በጣም የሀገር ፍቅራቸው እየጨመረ ይሄዳል። ስካውት የሚባል አደረጃጀት አለ። ያው አላማው ራሱን ችሎ የሀገር ፍቅር ላይ ነው የሚሰራው ማለት ነው። ስለዚህ የሀገር ፍቅር ስናነሳ ደግሞ በባንዲራው የመጀመሪያው ነው። ስለዚህ ለየት ያደርገን የምንሰራው እሱ ነው። ሁለተኛ የስነ ዜጋ እና ስነ ምግባር ራሱን ችሎ ክበብ አለ። በዛ ክበብ ውስጥም ሰፊ ስራ እየተሰራ ነው። ያው ዞሮ ዞሮ በሀገር ጉዳይ ላይ በሰንደቅ ዓላማ ጉዳይ ላይ በአንድነት ጉዳይ ላይ ሰፊ ስራ እየሰራ ነው። ሰንደቅ ዓላማ መከበር ያለበት ብዙ መስዋዕትነት የተከፈለበት በሕገ መንግስቱም ላይ እንደተቀመጠው የሀገር መገለጫ የሀገር መለያ ነው። የሰንደቅ ዓላማ ስነ ስርዓትን ማክበር የሀገር ፍቅርን ከመላበስም አንጻር ከፍተኛ ሚና እንዳለው፣ ይህንን በማስቀጠል ዘለቄታ እንዲኖረው የማድረግ ግዴታቸውን ትምህርት ቤቶች እየተወጡ እንደሚገኙም ተጠቁሟል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ እየደረሱ ያሉ ዜናዎችን ነው እየተከታተላችሁ የምትገኙት። አሁን ደግሞ ወደ ሌሎች ዜናዎች እናልፋለን። የመጀመሪያ ሩብ ዓመት ከዝግጅት ወደ ትግበራ ምዕራፍ የተቀየረበትና ውጤቶች የተመዘገቡበት መሆኑን ከንቲባ አዳነች አበበ ገለጹ። በሩብ ዓመቱ ከ96 ሺህ በላይ ዜጎች የስራ ዕድል ተፈጥሮላቸዋል ብለዋል። ሶስተኛው የአዲስ አበባ ከተማ ምክር ቤት አምስተኛ ዓመት የስራ ዘመን አንደኛ መደበኛ ጉባኤ ተካሂዷል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጠን ባልደረባችን ኢብራሂም መሀመድ እዚህ ስቱዲዮ ይገኛል። ኢብራሂም እንደምን ዋልክ? እንኳን ደህና መጣ። አጠቃላይ የነበረው የጉባኤ ውሎ ምን ይመስል እንደነበር አጠር አድርገህ ለተመልካቾች አድርስልን። አመሰግናለሁ ዮሐና፣ እንግዲህ በዜናው መግቢያ እንደገለጽሽው የአዲስ አበባ ምክር ቤት ዛሬ መደበኛ ጉባኤውን አካሂዷል። አባላቱ እንግዲህ በክረምት ቆይታቸው የእረፍት ጊዜ ነበር ያሳለፉት። በእረፍት ጊዜያቸው የመራጭ ተመራጭ ውይይት ሲያካሂዱ ነበር ከመረጣቸው ሕዝብ ጋር ማለት ነው። በአጠቃላይ በከተማዋ የልማትና የመልካም አስተዳደር ጉዳዮች ላይ ነበር የመራጭ ተመራጭ ውይይት ሲካሄድ የነበረው። ይህንን ተከትሎ ነው እንግዲህ የመደበኛ ጉባኤው ዛሬ የተካሄደው ሕዝቡ ላነሳቸው የልማትና የመልካም አስተዳደር ጥያቄዎች በምክር ቤቱ ምላሽ ለመስጠት ነው። እንግዲህ ጉባኤው አላማ ተደርጎ የተከናወነው በከተማዋ የተከናወኑ የልማትና የመልካም አስተዳደር አጠቃላይ ትልልቅ ፕሮጀክቶች የህዝቡን የልማት ጥያቄዎች ምላሽ የሰጡ መሆናቸውን ነው እንግዲህ ህዝቡ በተደረጉ ውይይቶች ያንጸባረቀው የሚል አስተያየት ቀርቧል። በተለይ በከተማ አስተዳደሩ እየተከናወኑ የሚገኙ የኮሪደር እንዲሁም ደግሞ የወንዝ ዳር የማልማት ስራዎች አጠቃላይ የከተማዋን ገጽታ ብቻ ሳይሆን የሀገሪቱን፣ የኢትዮጵያን ገጽታ የአፍሪካን አጠቃላይ ምስል የቀየሩ ተግባራት መከናወናቸውን ህዝቡ መመስከሩን ነው እንግዲህ በውይይቱ የተነሳው በአለፉት የመጀመሪያው ሩብ ዓመት በከተማ አስተዳደሩ ሲወዳደሩ የተለያዩ ሃይማኖታዊና ህዝባዊ በዓላት ተከብረዋል። እነዚህ በዓላትም ደግሞ በሰላም በድምቀትና አብሮነት የኢትዮጵያዊነትን አብሮነት በአንጸባረቀ መልኩ መከበራቸውን በህዝብ ውይይቱ ሀሳብ መነሳቱን ነው እንግዲህ በአባላቱ ያንጸባረቁት። የምክር ቤት አባላት ከህዝቡ የቀረቡ ጥያቄዎች ያሏቸውን ለምክር ቤቱ አቅርበዋል። አቅርቦት መቆራረጥ ችግር ያልተቀረፈባቸው አካባቢዎች እንዳሉ ነዋሪዎች አንስተዋል። እነዚህን ችግሮች ለመቅረፍ ከተማ አስተዳደሩ የያዘው አቅጣጫ ካለ ቢብራራ ለማለት እፈልጋለሁ። አሁንም የክህሎት ስልጠና ወስደውና ተደራጅተው ተቀምጠው ወደ ስራ እንዲገቡ ያልተደረጉ ወጣቶች አሉና እነዚህን ወጣቶች ስራ እንዲጀምሩ ለማድረግ ምን ታስቧል? ከተማችን ላይ የማደግ የመለወጥ ተስፋ ህዝባችን ስለያዘ የትራንስፖርት እጥረት እንዳለ ይስተዋላል። በተጨማሪም በዓላትንና አንዳንዴ ምሽት ላይ ተሳፋሪውን ህዝባችንን በአንድም በሌላ በኩል ታሪፍ በመጨመር ማህበረሰባችንን የማማረር ሁኔታዎች ይስተዋላል። እነዚህንና የመሳሰሉትን ለዘላቂነት መልስ ለማግኘት ክብርት ከንቲባ አቅጣጫ ቢሰጡበት። እንግዲህ ዮሐና በምክር ቤቱ ለተነሱ የአባላት ላነሷቸው ጥያቄዎች የተለያዩ የስራ ኃላፊዎች ምላሽና ማብራሪያ ሰጥተዋል። በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ በተለይ ከስራ እድል ፈጠራ ጋር ተያይዞ ለተነሱ ጥያቄዎች በሩብ ዓመቱ ለ77500 ዜጎች የስራ እድል ለመፍጠር ታቅዶ 96 ሺህ ዜጎችን የስራ እድል በቋሚነት መፍጠር እንደተቻለ በማብራሪያቸው አንስተዋል። በተጨማሪም በገበያ ትስስር ከሁለት ቢሊየን ብር በላይ የገበያ ትስስር መፈጠሩ ነው። እንግዲህ ምላሽና ማብራሪያ የሰጡት በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ። የከተማዋ ያከናወነቻቸው የተለያዩ ሃይማኖታዊና ህዝባዊ በዓላት የህዝቡን አብሮነት ያንጸባረቁ በሰላምና በድምቀት የተከበሩ መሆናቸውን፣ ከዚህም ደግሞ በቀጣይ በበጀት ዓመቱ ቀሪ ሶስት የበጀት ዓመት ወራት አሉ። እነዚህን በበጀት ዓመቱ የሶስት የተለያዩ ሩብ ዓመታት ለማከናወን ስንቅ የሚሆኑ የህዝቡን ተነሳሽነት፣ የህዝቡን አብሮነት ለልማት ያለውን ለሁነቶችን በፍቅር ለማከናወን ያለውን ተሞክሮ የተገኘበት መሆኑን ነው። እንግዲህ ምላሽ የሰጡት በተጨማሪም የአዲስ አበባ ከተማ ከንቲባ አዳነች አበቤ የምክር ቤቱ አባላት ላነሷቸው ጥያቄዎች ማብራሪያ ሰጥተዋል። ሁሉም በየቦታው እንግዳን አክብሮ የሚቀበልበትና ና የሚያስተናግድበት ሁኔታ ነው ያለው የታየው። በዚህ በጣም እንኮራለን። በህዝባችን ደግሞ ክብርም ይገባል። በጥቅሉ የህዝባችንን እርስ በርስ መከባበር መዋደድ የወደፊት ብልጽግናችንን በሚገባ ይዞ መሸከም መሄድ የሚችል አቅምን ያየንበት ነውና ዶክመንተሪ ተደርገው ለሌሎች ስራዎቻችንም በሚገባ የሚሰነዱ ይሆናሉ። ይሄ እየተሰራ ነው ያለው። ሁለተኛው ጥያቄ በክረምቱ ወቅት የተሰሩ ስራዎች የኑሮ ውድነትን ጫና ከማቃለል አንጻር ዋና ዋና ትኩረት የሰጠናቸው ስራዎች አንዱ የአቅመ ደካማ የአገር ባለውለታ ቤቶችን መልሰን መገንባት ነው። ሁለተኛው የኑሮ ውድነቱን ለማሻሻል የሚችሉ ጫናውን መቀነስ አስተዋጽኦ ሊያደርጉ የሚችሉ ስራዎች ላይ ትኩረት አድርገን የሰራ ነው። አገልግሎት ማዘመን ላይ፣ ስራ እድልን በሰፊው መፍጠር ላይ፣ እነኚህ ስራዎች በከፍተኛ ሁኔታ ልዩ ትኩረት የተሰጣቸው ስራ ነበሩ። ሁሉንም ያቀድናቸውን ስራዎች በዘጠና ቀን ውስጥ ውጤታማ ማድረግ ችለናል። በተጨማሪም ከንቲባዋ በአጠቃላይ የህዝቡን የኑሮ ሁኔታ የሚያሻሽሉ የኑሮ ውድነትን የሚያቃልሉ የተለያዩ ተግባራት እየተከናወኑ መሆናቸውን ነው እንግዲህ ለምክር ቤት አባላት ከመራጭ ተመራጭ ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት በአጠቃላይ በከተማዋ የትራንስፖርት እንቅስቃሴውን የከተማዋን ደረጃ ከፍ በሚያደርግ ሁኔታ ዓለም አቀፍ ተወዳዳሪነቷን የሚያልቁ የተለያዩ የተሽከርካሪ ማቆሚያ ስፍራዎች፣ ተርሚናሎች ተገንብተዋል። አጠቃላይ ወደ 150 የሚደርሱ የተሽከርካሪ ተርሚናሎችን ከተማ አስተዳደሩ ከዚህ በፊት በሌለው ታሪክ በአዲስነት የተከናወነ ነው። ወደ 35000 ተሽከርካሪዎችን ማቆም የሚችሉ ተርሚናሎች በከተማ አስተዳደሩ መገንባታቸውን ነው እንግዲህ ያነሱት። የአገልግሎት አሰጣጥን ለማሻሻል በቴክኖሎጂ የዘመነ የሰው ኃይልን ክህሎቱን ያሳደጉ የመሶብ የአንድ ማዕከል አገልግሎት በከተማ አስተዳደሩ ከጳጉሜ መጠናቀቂያ ቀናት መነሻ በማድረግ የተለያዩ የመሶብ የአገልግሎት መስጫ ማዕከላት ተገንብተዋል። እነዚህ አገልግሎት እየሰጡ ነው። የአገልግሎት አሰጣጡን እጅግ ያዘመናሉ ተብሎ ይጠበቃሉ። እነዚህም ተጠናክሮ ይቀጥላሉ። በቀጣይ በበጀት ዓመቱ ቀሪ ወራት ደግሞ በተለይ በሁለት ተግባራት ከተማ አስተዳደሩ በቁልፍነት ይሰራል። የመኖሪያ ቤት የሕዝቡን ጥያቄ ምላሽ ለመስጠት በእቅድነት የተያዘው ወደ ተግባር የሚቀየርበት የሕዝቡን የንጹህ መጠጥ ውሃ ችግር ደግሞ ከፈረቃ በአጭርና በመካከለኛ በረዥም ጊዜ ተደራሽ የሚያደርጉ ስራዎች ይከናወናሉ በማለት እንግዲህ ምላሽና ማብራሪያ ሰጥተዋል። ሕዝቡ ያነሳቸውን ሌሎች ጥያቄዎች ደግሞ በእቅድ በማካተት በቀሪ ወራት እንሰራለን ብለዋል። በምክር ቤቱ በመጨረሻም የአንድ ሹመት አጽድቋል። የከተማ አስተዳደሩ የኮሚኒኬሽን ቢሮ ኃላፊን አቶ ሀፍታይ ገብረ እግዚአብሔር እንዲሆኑ ሹመት በማጽደቅ ምክር ቤቱ ተጠናቋል። ዮሀና ኢብራሂም፣ ላደረስከን መረጃ ከልብ እናመሰግናለን። መልካም ጊዜ። እኔም አመሰግናለሁ። በመጨረሻም የተሻሻሉ የስንዴና የባቄላ ዝርያዎችን ለአርሶ አደሩ ተደራሽ በማድረግ አርሶ አደሩ የልፋቱን ያህል ምርት እንዲያገኝ የሚያስችል ስራ እየሰራ መሆኑን የደብረ ብርሃን ግብርና ምርምር ማዕከል አስታወቀ። በሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ የባቄላና ስንዴ ምርጥ ዘርን ተጠቅመው በኩታ ገጠም ያለሙ አርሶ አደሮች ሰብል ተጎብኝቷል። ብርቱካን ማሞ ከሰሜን ሸዋ ዞን በጥራጥሬ ሰብል ከሚታወቁ አካባቢዎች መካከል ነው የሲያ ደብረና ዋዮ ወረዳ። የደብረ ብርሃን ምርምር ማዕከል ሸዋ የተሰኘ አዲስ የባቄላ ዘር ለአርሶ አደሮቹ አቅርቧል። ይህ የባቄላ ዘር የነበረንን ጥያቄ የሚመልስ እንዲሁም ደግሞ ምርታማ የሚያደርገን ነው ይላሉ ያነጋገርናቸው አርሶ አደሮች። ፊት ከአንድ ገመር ላይ ወይ አምስት ኩንታል እንኳን አናገኝም። አሁን ግን እኔ እናገኛለን ብለን የምንገምት ከአስራ በላይ የሆነ ኩንታል እህል ታንድ ገመር ላይ እናገኛለን ብለን እንገምታለን። የበፊቱ በጣም ዝቅተኛ ነው። አሁን ይሄ ግን ከዛ የበለጠ ነው። ሁለት ሶስት እጅ እጥፍ የበለጠ ነው ብዬ ነው ገምተው። የደብረ ብርሃን ግብርና ምርምር ማዕከል አርሶ አደሩ ምርታማነቱ እንዲጨምር በልፋቱ ልክ ያመረተው ሰብል በቁመናም ብሎም ደግሞ በምርታማነት እንዲያድግ ሰፊ ስራዎችን እየሰራለን ይገኛል። በቅርብ ጊዜ ያመጣቸውን የባቄላ ዝርያዎችን ወርቄ እንዲሁም ሸዋ ባቄላን ብሎም ደግሞ እመጓይ ስንዴ ዝርያን ተግባራዊ በማድረጋችን አርሶ አደሩ ምርጥ የሰብል ቁመናን እንዲመለከት አድርጎታል ያሉት የወረዳው ግብርና ጽህፈት ቤት ኃላፊ ጥላሁን እንዳላማው ናቸው ጠንቅ ሆነ ሌሎች ዝርያዎች አማራጭ ዝርያና የተሻለ ምርት የሚያስገኙ ላይ በማስፋት አርሶ አደሩን ሙሉ ኤክስቴንሽን በመስጠት እና እገዛ በማድረግ ወደ አርሶ አደሩ እንዲሰፉና ተጠቃሚነትን የሚያረጋግጥበትም መልካም ሁኔታ እየሰራን በሰፋፊ ክላስተሮች ዘንድሮ በተለይ ስንዴ ላይ በስፋት እየሰራን ያለንበት ሁኔታ ነው ያለው ስንዴ ላይ አማራጭ ዘር ከማቅረብ አንጻር ምርጥ ዘር በስፋት የሰራንበት ነው ያለው። በዚህም ያቀድነውን ምርት ለማሳካት ቅድመ ምርት ግመታችንም ይህንን እንደሚያሳካ ያመለክታል። ምርታማነታቸው የተሻሻሉ ዝርያዎችን በማቅረብ የደብረ ብርሃን ግብርና ምርምር ማዕከል ሰፊ ስራዎችን እየሰራ ይገኛል። በሲያ ደብረና ዋይ ወረዳ ሸዋ ባቄላ እንዲሁም እመጓ ስንዴን በ ሁለት ሺ አስራ ሰባት አስራ ስምንት ምርት ዘመን ለአርሶ አደሩ በማቅረብ እየተመረተ የሚገኘው አርሶ አደሩን የልፋቱን ያህል ዋጋ እንዲያገኝ በማድረግ ረገድ ሰፊ ሰፋፊ ስራዎች እየተሰሩ ስለመሆናቸው ነው የደብረ ብርሃን ግብርና ምርምር ማዕከል ዳይሬክተር ደጉ ተመቸ የነገሩ ነው። አሁን ላይ ካሉት ዝርያዎች የተሻለ ምርት ስለሚሰጡ አርሶ አደሩን እጅግ ተጠቃሚ የሚያደርጉ ናቸው። ፕላስ የባቄላውም የስንዴውም ፈተና የሆኑትን በሽታዎች ስለሚቋቋሙ አንዱ ትልቁ አድቫንቴጅ እሱ ነው የሚሆነው ማለት ነው እና አርሶአደሩን በጉልህ በተለይ ምርታማነትን መጨመር እንደምናውቀው ትልቁ ስራ ነው ምርታማነት የሚጨምሩ ቴክኖሎጂዎችን አብሮ ከተጠቀሙና እነዚህ ዝርያዎች ተጠቀሙ በጉልህ የሚጠቅሙ ናቸው። የግብርና ምርምር ማዕከላት ዋና ተግባር ለአርሶ አደሩ ተደራሽ የሚሆኑ የግብርና የምርምር ውጤቶችን ማቅረብ ነው። የደብረ ብርሃን ግብርና ምርምር ማዕከልም ውጤታማ የሆኑ የሰብል ዝርያዎችን ለአርሶ አደሩ እያደረሰ ይገኛል። አሁንም ለጥያቄያቸው ምላሽ የሆነ የባቂላ ዝርያን መልሶ ወደ ምርታማነት ማስገባት ችሏል። ዛሬ ያየ ነው የሰብል ቁመና ለዚህ ምስክር ነው ያሉት በአማራ የግብርና ምርምር ኢንስቲትዩት የሰብል ጥበቃ ከፍተኛ ተመራማሪ ዶክተር ሽጥላ መረኔ ናቸው። ብዙ ችግሮች አሉብን። የምስር ምርታማነት እየቀነሰ ነው። የሽምብራ ምርታማነት በሽታ ምክንያት እየቀነሰ ነው። በአብዛኛው አሁን ትልቁ ትኩረታችን ምንድን ነው? ችግሮች መፍታት ነው። በቀጣይ አመታት፣ እንግዲህ ደግሞ አሁን እነሱንም ችግሮች፣ ልክ ባቄላ ከዛሬ ሁለት አመት ሶስት አመት በፊት ከምርት ውጭ የሆነ ነበር። በተደረገ ጥረት አሁን ወደ ምርት ተመልሰዋል። ትልቁ ትኩረታችን ከኋላ ምንድን ነው ደግሞ የጠፉትን የምስርና የሽምብራ ምርታማነት ሊያዳብሩ ሊያሻሽሉ የሚችሉ ቴክኖሎጂ መውጣት ነው። ለአርሶ አደሩ ምርጥ ዘሮችን በማቅረብ ረገድ የደብረ ብርሃን ግብርና ምርምር ማዕከል ሰፊ ስራዎችን እየሰራልን ይገኛል። አሁን የምናየው የስንዴ እንዲሁም ደግሞ የባቄላ የተሻሻሉ ምርጥ ዘሮች የአርሶ አደሩን ልፋት ከምርታማነት ጋር የሚያዛምዱ ናቸው ብለውናል። የሰሜን ሸዋ ዞን ግብርና መምሪያ የሰብን ልማት ቡድን መሪ አበበጌታቸው ባቄላን በበሽታ ከምርት ውጭ ያጣ ነው ሰብል ነው። እሱ ዳግም ማየት እንድንችል እያደረገን ያለው ቀጣይ ደግሞ ከምስር ጋር በተያያዘ በተመሳሳይ የምርምር ስራ እየሰሩ ነው። ስለዚህ በቀጣይ ውጤቱ ሲመጣ አርሶ አደሩ ጋር ደግሞ በቅንጅት የምንሰራበት ሁኔታ ያለው ራእይ ባህርና አባይ የኢትዮጵያን ጂኦ ስትራቴጂክ ቁመና የሚወስኑ ናቸው። አንድነታችን ላይ መስራት አለብን። የሕዳሴ ግድብ መጠናቀቁ ኢትዮጵያውያን ለኢትዮጵያውያን ብቻ፣ ለመላው አፍሪካ የመቻልን ስሜት መደማመጥ ሲኖር መስራት እንደምንችል፣ ብሔራዊ ጥቅማችን የምናስከበርበት አንድ ስንሆን ነው። በሀገራዊ ጉዳይ ላይ አይትከፋፈልም በብሔራዊ ጥቅም ላይ አሁንም የባህር በር ጉዳይ ላይ መከፋፈል አይጠበቅብንም አንድ ላይ ስንሆን የማንሰራው ተአምር የለም ይህንን አንድነታችን ካጠነከር የማይሰራ ነገር የለም የባህር በር ጉዳይ ላይ ማንም ኢትዮጵያዊ የተለየ አጀንዳ የለውም ሉዓላዊነታችን ላይ ኢኮኖሚክ ጉዳይ ላይ ሰላም ጉዳይ ላይ በጋራ መስራት አለ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናዎች በተከታተላችሁ መልኩ ተጠናቀዋል። አብራችሁን ቆይታችሁ ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ጊዜ ይሁንላችሁ።